ጸሎታችሁ ፍሬያማ ይሁን። አሜን። ስራችሁ ፍሬያማ ይሁን። ቤታችሁ ፍሬያማ ይሁን። ሕይወታችሁ ፍሬያማ ይሁን። አገልግሎታችሁ ፍሬያማ ይሁን። ፍሬያማነት ፈልጉ ያገኛችሁ። በነገር ሁሉ ፍሬያማ ይሁን። አሜን። የዘራችኋቸው ነገሮች ሁሉ በፍሬ ይገለጡ። ነገራችሁ በፍሬ ይጠናቀቅ። አሜን። ከክፉ ሁሉ ያመለጣችሁ ሆኖ በኢየሱስ ስም ካልተጠበቀ የመኪና አደጋ፣ የእሳት አደጋ፣ የውሃ አደጋ ካልተጠበቀ ትንታ ከክፉ ነገር ታመልጡ ዘንድ በኢየሱስም በእናንተ ላይ የጥበቃን በረከት ተናገርኩ። አሜን። የመለኮት ክብር ይከልላቸው። አሜን። የእግዚአብሔር ጥበቃ እንደ እሳት በዙሪያቸው ይሆናል። አሜን። በመናፍስት ዓለም የተቀናበረ ነገር በእናንተ ቤት አይገለጽ። አሜን። ሰማይ ያዘለ በረከት ግን ያገኛቸው። አሜን። ሰማይ ያሰበው ነገር በእናንተ ላይ ይፈጸም፣ አሜን። የእግዚአብሔር ማዳን በእናንተ ላይ ይታወቅ፣ አሜን። የበረከት ሳምንት ሆኖላቸው፣ አሜን። በኢየሱስ ስም አሜን።